ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ ሀያ ሁለት ሆነው አባረው ሊይዙኝ ሊነኩኝ ተሻምተው አስራ አንድ በግራ አስራ አንዱ በቀኝ ለመያዝ ሲሯሯጥ የያዘኝ አይለቀኝ መሀል ላይ መሮጡ እኔም ደስ ሲለኝ፣ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ ሀያ አምስት ደረሰ አባራሬም በግማሽ ቀነሰ ሀያ አምስት ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለአስራ ሁለት ሆነው ስድስቱ በግራ ስድስቱ በቀኜ ለምርጫ ስቸገር ከመካከል ሆኜ አሁንም አልመሸም፣ ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው፣ አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣሁ ከአንዱም ሳልጠጋ 30 ዓመት ገባሁ። 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ። የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ። እንደ ቴብል ቴኒስ እንደ ቴብል ቴኒስ ለሁለት ሲያበሩኝ፣ እንደፈለጉ ከእጃቸው ሲያቆዩኝ፣ ድንገት ስነቃ ድንጋጤ ወሮኝ፣ ከሁለት አንዱ ለምርጫ ቸግሮኝ፣ በጥያቄ መሀል ተከብቤ ያለው ሀምሳ ዓመት ልደቴን ይኸው ላከብር ነው። እንደ ጎልፍ ኳስ ለአንድ የሚያበሯት መሆኔን ስረዳ፣ አንድ ሰው የያዛት፣ አማራጭ የለኝም ይሄንን አግብቼ አንድ ልጆ ልጄ ራሴን ተክቼ ብያሰብኩና ከራሴ ስመክር፣ ለካ ሃምሳ ዓመት ላይ መውለዱን ነው ችግር። ያን ሁሉ አባራሪ በትዝታ እያየው ከጨዋታ ውጪ ሆኜ ቁጭ ብያለው።